ዋው የዛሬው ደግሞ ቤተሰብ የዛሬው ደግሞ ማለት ነው፣ እነዚህ ሁለት ነጫጭ ርግቦች ለየት በሚል በሚያስገርም ሁኔታ ብቅ ብለውልናል። ቤተሰቦች የዛሬው ለየት ነው የሚለው ምክንያቱም ብሩኬን ሰርፕራይዝ ሲያደርግ ብሩኬን ተከትለ፣ ደግሞ ሀይሚ ራሷ ብሩኬን ባልጠበቀ ሁኔታ ሰርፕራይዝ አድርገዋለች። ሰላም ሰላም፣ ውድና እየተከበራችሁ የምትክያ ቤተሰቦች እንዴት አመሻችሁልኝ የኔ ውዶች ማለት ነው። ኢድ ሙባረክ ብያለሁ። ሰላም ናችሁ ወይ? ሁሉ መልካም ሁሉ አማን እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገን ይሁን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም ሰላማችሁ፣ ጤናችሁ ብዝት ርፍርፍ ይበል ነኝ የእኔ ውዶች። እነዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችም ስለምታደርጉኝ በፈቃደኝነት ወዳችሁ መልካም ልብ ያላችሁንም ከልብ አመሰግናለሁ። ክበሩልኝ፣ የእኔ ውዶች ማለት ነው። ቪዲዮዋንም ላይክ ላይክ አድርጉ፣ አይከፈልበትም። እውነት መልካም ልብ ብቻ ነው የሚያስፈልገው እና ዛሬ እንግዲህ ሀይሚና ብሩኬ ወደ መጣሁበት ቪዲዮ ገባ በሚገርም ሁኔታ ሰርፕራይዝ ተደራርገዋል ማለት ነው። እኛም እነሱም ድፍን አንድ ዓመት ሞላን አደል፣ ቤተሰቦቼ እነሱ ብሩኬና ሀይሚ መቼም ምን ላይ እንደተዋወቁና የመዳም ቅመሞች መቼም ማታጣቡት ትኩ የለም እና ብሩኬ እንደውም እያስታወሰ እየሳቀ ነበር። እና ሀይሚና ብሩኬ ከተገናኙ ዛሬ አንድ ዓመት ሞልቷቸዋል ማለት ነው። እኛም እነሱም መከታተል ከጀመርን ድፍን አንድ ዓመታቸውን ዛሬ በሚገርም ሁኔታ ብሩኬ ከፍጼ ጋር ተመካክሮ እንግዲህ እንደዚህ በመሰለ በሸበረቀ ብሩኬ ዛሬ ሀይሚን ሰርፕራይዝ አድርጓታል እና በዛውም ደግሞ ሀይሚቾ የወርቁ ስጦታ አበርክታለታለች ማለት ነው። እሱም ሰርፕራይዝ ሲያደርጋት፣ እሷም ባልጠበቃት ሁኔታ ሰርፕራይዝ አድርገዋለች። ባለፈ እንግዲህ ዩቱብ ላይ ገና ግድግድ የምትልጅ ነበረች ሀይሚቾዬ። አሁን ግን ዩቱቧም ቻናሏም ሁሉ ነገሯ ከፍ እያለ ሲመጣ እንግዲህ በሚገርም ሁኔታ ባለፈ አነስ ያለች የወርቅ ስጦታ ነበር ያበረከትኩለት። ቤተሰቦች የማታቆም ካላችሁ አዲስ ገቢ ካላችሁም እሱን ሽጬ ጨምሬ ዛሬ ብሩኬን ሰርፕራይዝ አድርጌዋለሁ። ወንድ ልጅ አንገቱ ላይ ሲታይ ከበድ የሚል ነገር ነው እና በማለት ብሩኬን የወርቅ ሰርፕራይዝ አድርገዋለች ማለት ነው። ቤተሰቦች በጣም ነው ደስ የሚለው። እኔ መቼም ብሩኬን ነው ሀይሚን ሳይ ማለት ነው በቃ የሆነ የለም እውነት እቀናለሁ። በጣም ነው ምላጩ በዚህ አጋጣሚ ስጦታ ማለት ነው። ቤተሰቦች ስጦታ ያባላችሁ ነገር በትልቅ አይደለም ባላችሁ ነገር መሰጣጣት በተለይ ፍቅረኛሞች ፍቅራችሁን ያጠነክረዋል። የተገናኛችሁበትን ቀን ስታከብሩ እንለያይ እንኳን ብትሉ መላችሁ ክፍተት እንኳን ቢፈጠር መለያየት አትችሉ። ምክንያቱም እነዛ ትዝታዎች በቃ ተጣልታችሁ እንኳን ተኝታችሁ ስታስቡ እነዛ ትዝታዎች ነው የሚመጡት፣ እና ተለያይታችሁ እንዳትለያዩ ያደርጋቸዋል፣ ያስራቸዋል። ስጦታን መሰጣጣት በተለይ በፍቅረኛሞች ውስጥ በጣም ጥሩ ነው ብዬ ነው ማስበው። ዛሬ አንድ ዓመት ሞልቷቸዋል በዚ አጋጣሚ ቡሩኬ እና ሀይሚ የሆነ ሰዓት ላይ ከተገናኙ ቀረብ ብለው ቡሩኬ ለሀይሚ የአንገት ሀብል ነበር የሰጣት። ሀይሚ ደግሞ ለቡሩኬ ሰት ሰዓት ነበረ የሰጠችው ማለት ነው እና እነሱ ከመጀመሪያውንም ያዳበሩት ነው ስጦታ ማለት ነው እና ሀይሚና ቡሩኬ ማለት ነው የወደፊታቸው እንግዲህ ይለምልም ይስመር ብለናል። እንወዳቸዋለን፣ እናከብራቸዋለን። ያው ግጭት ያለ ነው። ሀይሚ ከሁለት አንዳችን ማን ሆነ ታጋሽ ብላለች። ሁለታችሁም ሴት ልጅ ደግሞ ያው በተፈጥሮ አንበለ ስለሆነች አይሚዬ፣ አንቺም ደግሞ ብሩኬን ታገሹ። ያው ስንቀጣጠል አንድ ዓመት ሞላም ብላለች አይሚ ማለት ነው። ያው በፍቅር ውስጥ እኮ ያለ ነው አይደል? ሰዎች በፍቅር ውስጥ እኮ መጋጨት መፋጨት ያለ ነው መኮራረፍ ያለ ነውና ያ ደግሞ ዋናው የፍቅር መገለጫ ነው። የማይዋደድ ሰው አይጣላም የማይፋቀር ሰው አይጣላምና እናንተ ደግሞ ስለምትዋደዱ ስለምትፋቀሩ ነው በመሀል ጸብ የማይጠፋውና ያለ ነው እንደዚህም ሆነ መሆናችሁን የምትቀጥሉት እኳ አልጋ ባልጋ የሆነ ነገር የለምና አንድ አመት ስለሞላችሁ እንኳን ደስ አላችሁ ብለናል። ቀሪው ደግሞ እየቀጠለ እየቀጠለ ደግሞ ትልቅ ነገር የምናይሁን በሚቀጥለው ደግሞ ተጋብታችሁ ወይም ደግሞ ግጥም አድርጎ ብሩኬ ለሀይሚቾ ቀለበት የሚያስርበት አመት ሁለተኛው ዓመት ይሆንላችሁ። ለዛም ደግሞ እግዚአብሔር በሰላም በጤና ያብቃችሁ። እንወዳችኋለን። የዛሬው ቪዲዮ ቤተሰቦች በጣም ደስ የሚል ነው፣ እውነት በጣም ደስ የሚል ነው። እና ሀይሚዬ ደግሞ አንቺ ታገሽ የእኔ ቆንጆ አንቺ ታገሺ። ብሩኬም ሀይሚችሁን የመሰለች ልጅ ስለሰጠ እግዚአብሔር ይመስገን። ሀይሚም እንደዛ ከስንት አንድ ነው እንዳንተ አይነት ወንድ ያለው ና፣ እውነቴን ነው የምላችሁ ሴት ልጅን የሚያከብር ትቱ ታማኝ የሆነ ሰው የሚገኘው ከስንት አንድ ነው በአሁን ሰዓት ና አንቺም ለሱ እሱም ለአንተ እግዚአብሔር ስለሰጠ ሁለታችሁም ልታመሰግኑ ይገባችኋል ማለት ነው። እና እኛ በጣም እንወዳችኋለን፣ እናከብራችኋለን። ቀሪ ዘመናችሁን ደግሞ በፍቅር ኑሩልን። ስትጋጩም ተጋጩ፣ ችግር የለም። እናት የፍቅር ግጭት ነው አለን፣ እንዴ! እና እንወዳችኋለን። የዛሬ ቪዲዮ ይህን ይመስላል።